ምረኝ ሽቶ ነው እንጂ ያመጣኝ ልቤ ቀስቅሶ አዳልጦኝ ብወድግ እንደ ሰው መሽቀጣኝ ረሂም ታግሶ ሙሂቡ ከሚነግስበት ዓለም ዛሬ እንግዲህ በአዲስ ቪዲዮ መጥቻለሁ። ውድ ቤተሰቦቼ በጣም ፈገግ ያስባለኝን ስስቅ ነበር በጣም ማለት ነው። እንደውም አንድ ኮሜንት ላይ ያነበብኩት ዛሬ ማዳሜ ምን ሆነሻል እስከምትለኝ ነው የሳኩት አለች። እና ውድ ቤተሰቦች ይህንን ያስባለው የትኛው ቪዲዮ ነው ካላችሁኝ የና አብርሽ ቪዲዮ ነው። አብርሽና ሩታ ዘንድሮ መቼም የፈገግታዬና የሳቄ ምንጭ ሆነዋል ማለት ነው። ሁሌም ሳቁልኝ ነው ምለው ልጃችሁንም ሺ ይሁንላችሁ ይደግላችሁ፣ በማለት በምርቃት ጀምር ያለው ማለት ነው። ወይ ሰላምታውን አረሳውም። አሰላም አለይኩም ወራህመቱላሂ ወበረካቱ ውድና ተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ አላቸው። ሁሉ ሰላም ከኔ ጋር አልሀምዱሊላ እና ይሄ ሁሉ ያስባለሽ ምንድነው ካላችሁኝ የትናንትናውን ቪዲዮ እያየሁኝ በጣም ስስቅ ነበረ ማለት ነው እና እና አብርሽ ሰሞኑ በጣም ጨዋታ ጨምሯል። ሩታም እንደዛው በጣም ደስ የሚል ጊዜ እያሳለፉ ነው። ነገም በዚሁ እንደምትቀጥሉ ተስፋ እናደርጋለን። ቤቢሾ እንግዲህ አስታርቆ